በሃይማኖቴ ከመጣ ዛሬም ነገም እነግርሀለሁ። ይምረርህም ይጣፍጥህም፣ ምንም ስም ስጥ ምን በሃይማኖት ከመጣ እነግርሀለሁ፣ እነግርሀለሁ። እርግጠኛ ሆኝንም እነግር እስከ ሞት ድረስ። ይሄ ምንም ወደኋላ የምንልበት መንገድ የለም። አሁንም የቀሰቀሱኝ ባለቅኔው ትንሽ አነባበቡና ከዚያ እንደ አደራ እንዳትሄድ ስጋታቸውን የገለጹት ፍቅሮትን በዚሁ አጋጣሚ እግዚአብሔር ይስጥልኝ። መቼ ነው የሚሄድልን ስላላለሁ አንዳንድ ሰው እኮ መቼ ነው የሚሄድ ይላል። መሄዴን የሚናፍቅ ሰው ይኖራል። እሱ ሂዶን የተተክቼ የሚል ሊኖር ይችላል። እሱን እግዚአብሔር ይማረው እያለሁ ብለቅለት እኮ ይጠላል ነው። ምን ችግር አለ? ዋናው መሰራቱ ነው። ቅድም እንዳለው እኔ ድካም ከሆነ ለህዝብም አልመጥን ከሆነ በክብር ግብቶ ይሥራ። ዳዊት እየደገምኩ በኖርኩ ደስታውን አልችለውም። እሱ አሁን ዛሬ እኮ ስልጣን የሚያስመኝበት ጊዜ አይደለም። ስለዚህ ያለ መማር ተናጋሪው ብዙ መሆን ነገሮች የመዘበራረቅ ነገር የሚያመጣው ስለሆነ ከይቅርታ ጋር ነገር ነገር ስላነሳው ብዙ የሄድኩበት፣ ስለዚህ ከባህር ዳር ቅዱስ ሲኖዶስ በሚለው አላውቅም። በግሌ በእኔ አስተሳሰብ በእኔ እምነት ይህንን ህዝብ ይህንን ሊቅ ከሊቃውንቱ መካከል እየተገኘው ከሊቃውንቱ ሁልጊዜ እየተማርኩ ሊቃውንቱን ለማገልገል ትፃ ነፍሴ ነው እንጂ አይደለም፣ ውጭ ሌላ ምንም ነገር የለም። ለዚህ ይህንን ህዝብ ትቼ እኔ ወደ የትም ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው እሱ፣ እኔንም አይመለከተኝም። እንደው ሲሄድ ብል ከዚህ በኋላ ይታያችሁ፣ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅ ሲያምርብኛል። እንዴ እንዴት ሲሆነ፣ ከፈለኩ ነበርኩበት አይደል? ከፈለኩ እኮ ነበርኩበት። በዚያው እኮ መኖር እችል ነበር። ገዳም ለመመስረት ያሰብኩት እዚያ በምኖርበት ጊዜ ለኔ መኖሪያ ሳይሆን እዚያው ህዝቡ የሚገለገልበት